ሰላም ተናስተልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ ከጣና ቴሌቪዥን የጥቅምት አንድ ቀን 2018 ዓ ም የመሸት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብርዣችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ወታደራዊ አዛዦች የሁኔታ ትንተና የከሸፈበት የአፍራሽ ሚዲያዎች ጥረትን መና የቀረበትና የፋኖ የማሸነፍ አቅም በግልጽ የታየበት ታላቅ ድል ፋኖ ተቀዳጅቷል። ጎንደር ጠቅላይ ግዛት የተካሄደው የፋኖ የቅንጅት ተጋድሎና የተገኘው ድል ምን ይመስላል? ድሉ እጅን አፍ ላይ የሚያስጭነው የተባለለት የሰማዳው ትንቅንቅ በዜናችን ቅድሚያ የሚደመጥ መረጃ ነው። ነገሩ ሁሉ የተበላሸበት የብልጽግናው ሰራዊት ከተማው ሰፍቶ ትምህርት ቤት ግቢ ውስጥ ገብቶ ተሰብስቦ እንዲቀመጥ ተደርጓል። ከትምህርት ቤት አፍኖ ወደ ውጊያ ያስገባቸውን የደሃ ልጆች ወታደራዊ ካምፓቸውን አስለቅቆ በሕዝብ ትምህርት ቤት ግቢ ውስጥ እንዲሰበሰቡ ያስገደደበት ምክንያት ምንድን ነው? ዘጠና ሺ ብር የተከፈለ እንድትዋጋ እንጂ ከእኛ ጋር ቆመህ ፀሐይ እንድትሞቅ አይደለም ተብሎ የተዘለፈው ሚልሻ በበኩሉ አንተ ፈርተህ የምትሸሸውን ጥይት እኔ በደረቴ ላበርድልህ ትፈልጋለህ ወይ ሲል እምቢተኝነቱን አሳይቷል። በዜናችን ዝርዝር የተዘጋጀለት መረጃ ነው። የፋኖ መሪውም ከግንባር የሰጠው መረጃ አለ፣ ይደመጣል። ደብረ ኤልያስ ላይ ፋኖ በከተማ ኦፕሬሽን ታላቅ ድል መቀዳጀቱን አስታውቋል። የከተማዋ ሆስፒታል በበኩሉ በብልጽግና ሰራዊት ህክምና ተጨናንቋል። ደብረ ኤልያስ ላይ የነበረው ተጋድሎ ምን ይመስላል? በዝርዝር የሚደመጥ የግንባር መረጃ ነው። ተሰሙቷላቸው የብልጽግናው ባለስልጣናት ብቻ ሳይሆኑ ተቋሞቹም እርስ በርስ እንደነጋበት ጅብ እየተጋጩ ነው። የብልጽግናው ፌዴራል ፖሊስና የብልጽግናው ሌላ ተቋም ተቃርኖ መግለጫ አውጥተዋል። ሙሉ መረጃውን በዜና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 የአማራ ፋኖ የብልጽግናውን ሰራዊት ከፍተኛ ኪሳራ ባደረሰበት የስማዳው ትንቅንቅ የፋኖ አደረጃጀቶች ጥምረት የላቀ መሆኑ ተገለጸ። የብልጽግናው ሰራዊትም ከ አርባ ሶስት በላይ አባላቱ ከጥቅም ውጭ ሆነውበት የቀረውን ይዞ ወደ መጣበት ተመልሷል። የአማራ ፋኖ ህዝብ በድርጅት ጎንደር ጠቅላይ ግዛት ህዝብ 26ኛ ከፍ ያለ ደሴ ኮር ጄኔራል ሀይሌ ዘውቫን ተወርዋሪ ክፍለ ጦር ያደረገውን ተጋድሎ አስመልክቶ ለጣና ቴሌቪዥን በሰጠው ዝርዝር መረጃ በትናንትና ሁለት አፋድ ጎንደር ጠቅላይ ግዛት ህዝብ በጄኔራል ሀይሌ ዘውቫን ተወርዋሪ ክፍለ ጦር ላይ ጥቃት ለማድረስ ተንቀሳቅሶ የነበረው ያገዛዙ ሰራዊት ስማዳ ቀጠና ላይ ልዩ ስሙ አርብ ገበያ አርቢት በተባለ ቦታ በተካሄደው ለአስጨራሽ ውጊያ ከፍተኛ ሰዋዊና ቁሳዊ ኪሳራ ደርሶበታል ሲል ገልጿል። የኮሩ ቃል አቀባይ ክፍል አክሎም ቀጠናውን ለመቆጣጠር በሌሊት በአምስት አቅጣጫ እንቅስቃሴ አድርጎ የነበረው የጠላት ሰራዊት ከበባ ለማድረግ ቢሞክርም በደረሰበት ፈጣን የመልሶ ማጥቃት እርምጃ 18 አባላቱን ሞት፣ እንዲሁም ከ25 በላይ ደግሞ ቀላልና ከባድ ቁስለኛ ሆነው ቀሪ ኃይሉን ይዞ ወደመጣበት ተመልሷል ብሏል። በዚህ ውጊያ አስር የነፍስ ወከፍ ክላሽ እና ከፍተኛ መጠን ያለው የክላሽንኮቭ ተተኳሽ ተገኝቷል። በወገን በኩል ደግሞ አንድ ከባድና ሁለት ቀላል ቁስል አስተናግደናል ሲል የገለጸው የ206ኛ ከፍ ያለው ደስ የኮር ቃል አቀባይ ክፍል የክፍለ ጦሩ ተዋጊ አናብስት ባሳረፉበት ብርቱ ምት ጠላት የሞቱበትን አባላቱን አስከሬን እንኳን የመሰብሰብ ጊዜ አልነበረውም። የአካባቢው ሕዝብ ነው ሰብስቦ ግብዓተ መሬት የፈጸመላቸው በማለት የብልጽግናው ሰራዊት የደረሰበትን ወታደራዊ ኪሳራ ገልጿል። በጎንደር ቀጠና የሚንቀሳቀሰው የአማራ ፋኖ እርስ በርሱ እየተገዳደለ ነው ተብሎ በሚነገርበት በዚህ ሰዓት በትናንቱ የስማዳው ትንቅንቅ የአፋብኃና የአፋሕድ ታጋዮች ቅንጅትና ጥምረት ፈጥረው ብርቱ ተጋድሎ ማድረጋቸውን የደረሰን መረጃ ያመላክታል። እንደ 206ኛ ከፍ ያለው ደስ የኮር ቃል አቀባይ ክፍል መረጃ የፋኑ አንድነት ከመሪዎች ያልተገራ ፍላጎትም ሆነ ከጠላት ብልጽግና መግለጫና ከወገን ጠላት የሚዲያዎች አፍራሽ ፍላጎት ፍጹም ተቃራኒ መሆኑን ያሳየ ጥምረት መፈጠሩን አስታውቋል። የብልጽግናው ሰራዊት ምስራቅ ዕዝ ምክትል አዛዥ የሆኑት ጄኔራል ተሾመ የሚመሩ 84 አራተኛ ኮር ወደ ስማዳ ቀጠና ተደጋጋሚ ጊዜ ኃይል እየጨመረ እየገባ በፋኖ እየተመታ ቆይቷል። ትናንት የመጨረሻ ዘመቻ ብሎ ከ400 በላይ ኃይል ይዞ የገባውም ሁለቱ የጽንፈኛ አደረጃጀቶች እርስ በርስ እየተገዳደሉ ስለሆነ ሳይግባቡ ገብተን እንበትናቸው የሚል ተስፋን ሰንቆ ነበር። ሆኖም ይህ የብልጽግናው ሰራዊት አዛዥ ምኞት ከንቱ መቅረቱን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል በቀጠናው የተፈጠረውን የቅንጅት ውጊያ ሲገልጸውም በሻለቃ አዛይ ደሳለኝ የሚመራው የአፋባ በላይ ዘለቀ ሰሜን አማራ ቀጠና ጉና ክፍለ ጦር ሀገረ ቢዘን ብርጌድ በኮሽና ሸረፍ ጎዴ አካባቢ ወታደራዊ ትስስር ያለው ቀጠናዊ ውጊያ በማድረግ የጠላት ራስ ምታት ሆነው ውለዋል። ይህ ውጊያ የቀጠናውን ታጋይ አንድነትና የትጥቅ ቅንጅት ለጠላት ምን ያህል ፈታኝ እንደሆነ በመረዳት መሰል ወታደራዊ ድርጊቶችና ትስስሮች የሚቀጥሉ ይሆናል ሲል የአማራ ፋኖን የትግል አንድነት ከአደረጃጀትና ከአፍራሽ የሚዲያዎች ዘገባ በተቃራኒ መሆኑን ተናግሯል። ወደ ተከታዩ ዜናችን እናልፋለን። ሰራዊቱ ካምፑን ለቆ ትምህርት ቤት ገባ። የብልጽግናው ሰራዊት በተከታታይ ከደረሰበት ብርቱ ምት የተነሳ በሸዋ ጠቅላይ ግዛት ሬማ ከተማ የሚገኘውን ሰራዊቱን ሰብስቦ በህዝብ ትምህርት ቤት ውስጥ ማስገባቱ ታወቀ። በርካታ የአየር ወለድ ኮማንዶ አባላቱም ከፍተኛ ጉዳት ደርሶባቸዋል። የ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ከአዲስ አበባ በቅርብ ርቀት በሚገኙ የውጊያ ቀጠናዎች የሚያደርገውን ተጋድሎ በድል እያስቀጠለ ይገኛል። የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በተከታታይ በመራቤት ቤት አውራጃ የሚያደርገው የተቀናጀ ተጋድሎ በብልጽግና አየር ወለድ ኮማንዶ ላይ ከፍተኛ ኪሳራ ማድረስ ችሏል። ሬማ ከተማ የሚገኘው የብልጽግናው አየር ወለድ ኮማንዶ ሰራዊት በአጼ ዳዊት ክፍለ ጦር የደረሰበት ተከታታይ ብርቱ ምት የተነሳ ከባዲ ሚልሻ ጋር እርስ በርሱ እስከመታኮስ መድረሱን የጣና ቴሌቪዥን የቴሌቪዥን ምንጮች ገልጸዋል። ከሳምንታት በፊት በዚሁ ሸዋ ጠቅላይ ግዛት የባዲ ሚልሻ በብልጽግናው ሰራዊት ከፍተኛ ጉዳት ደርሶባቸው ችግር ተፈጥሮ እንደነበር አይዘነጋም። በዛሬ ዕለትም በመራቤቴ አውራጃ ሬማ ከተማ የሚገኘውን የባዲንን ሚልሻ ዘጠና ሺ ተከፍሎ የመጣው እኮ እንድትዋጋ እንጂ ከኛ ጎን ቆመህ ለመዋል አይደለም ሲሉ የብልጽግናው ሰራዊት አዛዦች ሚሊሻዎቹ መደብደባቸውን ተናግረዋል። የሚሊሻ አባላቱ በበኩላቸውን የመጣሁት መንግሥት ልኮኝ ቢሆንም አንተ ፈርተህ የምትሸሸውን ጥይት በደረት የልቀበልልህ አይደለም ሲሉ እርስ በርሳቸው ተኩስ እስከ መክፈት እንደደረሱ የአካባቢው ነዋሪዎች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ መምህር ይድነቃቸው ማሙዬ በበኩሉ በሬማ ከተማ ዙሪያ ከንጋቱ ሁለ ሁለት ሰዓት ጀምሮ ቀኑን ሙሉ ከፍተኛ ውጊያ ሲካሄድ ውሏል። ሰራዊታችን በሁለት ግንባር ከፍተኛ ድል የተቀዳጀበትን ድል ሲያካሄድ በመዋል የአማራ ፋኖን አቅም አሳይቷል ብሏል። አርበኛ መምህር የድነቃቸው ማሙያ ክሎም አመሰግናለሁ። የጣና ሳተላይት ቴሌቪዥን የሚዲያ ባለሙያዎች እንግዲህ በዛሬው ዕለት ዛሬ ጥቅምት አንድ ሁለት ሺህ አስራ ስምንት ዓመተ ምህረት ጀግናው የአማራ ፋኖ ፋና ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በተለይ ሰሞኑን በመራ ቤት የቀጠና ታላላቅ ውጊያዎችን እያደረገ ይገኛል። እንግዲህ በዛሬው ዕለትም ጀግናው አጼ ዳዊት ክፍለ ጦር በመራ ቤት የቀጠና በተለይ በሬማ ከተማ ዙሪያ ቀኑን ሙሉ ከንጋቱ ሁለት ሰዓት ጀምሮ ታላላቅ ውጊያዎችን እያደረገ ይገኛል። እንግዲህ ራሱን የአንድ መቶ አንደኛ አየር ወለድ ክፍለ ጦር ብሎ ከሚጠራው ኃይል ጋር በተለይ በሬማ ከተማ ዙሪያ በዋናነት በሁለት ግንባሮች ላስጨራሽ ውጊያ እያደረገ ይገኛል። ይህ ሰራዊታችን በተለይ ከዚህ ከደራ አዋሳኝ በሆነው ከቢራባ ከመጂት እንዲሁም ከአላቦ ቀጠና ዋነኛውን ግንባር በማድረግ በሌላኛው ግንባር በተለይ ከሬማ ከተማ በስተ ሰሜን አቅጣጫ የሚገኘውን የአዝማ እንዲሁም የይጎቪያ ቀበሌዎች የተተራሰ ሰፊ የውጊያ ቀጠናዎችን ያካለለ በሁለት ዋና ዋና ግንባሮች ቀኑ ሙሉ ሰራዊታችን ታላቅ ተጋድሎ ሲያደርግ ውሏል። እንግዲህ አሁን በምሽቱ አሁን እስከ ምሽት 11 ሰዓት ድረስ ውጊያው እንደቀጠለ ሲሆን አሁን ላይ ሰራዊቱ ሙሉ መከላከያውን ጠርንፎ ሬማ ሁለተኛ ደረጃ ትምህርት ቤት እያስገባ ሲሆን በሌላ በኩል በርካታ ኃይል ከመራኛ ከተማ እንዲሁም ከሚዳ መራኛ ከተማ እንዲሁም ከመራ ቤቴ አላም ከተማ ተጨማሪ ኃይል ወደ ሶስት መኪኖችን አስገብቷል። አሁን ላይ በርካታ መኪኖችን እያስገደደ ይገኛል። እንግዲህን ጥላት አዳሩን ፈርጦ ሊወጣ ይችላል። ሰራዊታችን ሙሉ ከተማዋን ከባ ውስጥ አድርጓል። እንግዲህም በዚህም ውጊያ በርካታ በተለይ የሚሊሻው ኃይል ፍርክስክሱ በመውጣት ፋኖን ተቀላቅለዋል። ምናልባት በነገ ዕለት ሙሉ መረጃውን የምስል መረጃዎችን ይዘን የምንቀርብ ይሆናል። ከአጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጊዜው የያስኩት መረጃ ይሄን ይመስላል። አመሰግናለሁ። ይህ በእንዲህ እንዳለ የብልጽግናው ሰራዊት ስድስት መቶ ሁለተኛ ኮር ዋና አዛዥ ጄኔራል ሶፊን አህመድን አጅቦ ሲጓዝ የነበረ ጄኔራል መድፍ ተገልብጦ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ተገልጿል። በምስራቅ ጎጃም ዞን ቢቸና ከተማ ወጣ ብሎ አንከረከር ተብሎ በሚጠራው ቦታ ላይ መድፉ የተገለበጠ ሲሆን፣ መድፉ እንዲገለበጥ ምክንያት የሆነው ደግሞ የተጫነበት ኦራል በመገልበጡ መሆኑን የአካባቢው ነዋሪዎች ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ፋኖ በጎጃም በድንገተኛ ጥቃት ድል ተቀዳጀ። የአፋባጽ የቴዎድሮስ ዝ የቀኝ ጌታ የውፍታዊ ንጉሥ የስድስተኛ ክፍለ ጦር ምስራቅ ጎጃም ዞን ላይ ድንገተኛ ጥቃት ፈጽሞ በብልጽግናው ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱን አስታወቀ። በጥቃቱም በርካታ የብልጽግና ሰራዊት ደብረ ኤልያስ ሆስፒታልን አጨናንቀውታል ሲሉ የሆስፒታል ምንጮች የአጼ ቴዎድሮስ ዘቀኝ ጌታ የወፍታይ ንጉስ የክፍለ ጦር ቀስተ ደመና ብርጌድ ደብረ ኤልያስ ከተማ ላይ በሰሩት ኦፕሬሽን የብልጽግናውን ሰራዊት ከባድ ኪሳራ ማድረስ እንደቻለ ከክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን የደረሰው መረጃ ያመላክታል። እንደ ክፍለጦሩ ጦሩ ቃል አቀባይ ክፍል መረጃ የቀስተ ደመና ብርጌድ አባላት ደብረ ኤልያስ ከተማ በአራት አቅጣጫ በድንገት በመግባት በተለይም ሆስፒታል አካባቢ መሽጎ በነበረው የብልጽግናው ሰራዊት ላይ ከፍተኛ ጉዳት ማድረሳቸውን ተናግሯል። ሶስት ሰዓታት ቆይታ የተደረገ እንደነበር የገለጸው የክፍለ ጦሩ ቃል አቀባይ ክፍል በዚህ ተጋድሎም በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል ብሏል። ቃል አቀባይ ክፍሉ አክሎም ውጊያ በተደረገባቸው ሁሉም ቦታዎች የእጅ በእጅና የቦምብ ጥቃት ጭምር ተደርገዋል። በዚህም ዋርድያዎችን ጨምሮ በርካታ የጠላት ኃይል ሞትና ቁስለኛ ሆኗል ሲል የተጋድሎም መረጃ ድርሷል። የደብረ ኤልያስ ከተማ የጣና ቴሌቪዥን ምንጮች በበኩላቸው ከተማዋ በከባድ መሳሪያ ተኩስ ስትናጥ መዋሏን ገልጸው በርካታ የሚሊሻ አድማ ብተናና የመከላከያ ዩኒፎርም የለበሱ የመንግስት ኃይሎች መሞታቸውን አይተናል ብለዋል። አራት የመንግስት ኃይሎች ተጎድተው ወደኛ መጥተዋል። ከአስር በላይ ንጹዋንም እንዲሁ በጥይት ተመተው ለሕክምና መጥተዋል ሲሉ የሚናገሩት ደግሞ የጣና ቴሌቪዥን የሆስፒታል ምንጮች ናቸው። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ ቀኝ ጌታ የወፍታ የንጉሴ ክፍለ ጦር ደብረ ማርቆስ ከተማን ጨምሮ በሌሎች ትልልቅ ከተሞች ላይ ተደጋጋሚ የከተማ ኦፕሬሽን በመፈጸም ድል መቀዳጀቱ ይታወሳል። በዛሬው የከተማ ኦፕሬሽንን ፋኖ ሊያሳካ የሚፈልገውን ወታደራዊና ፖለቲካዊ ተልኮውን በብቃት አሳክቶ በዜሮ መስዋዕትነት ወደ ካምፑ መመለሱን የክፍለ ጦሩ ቃል አቀባይ ክፍል ገልጿል። ዛሬ በድንገት ወደ ጠላት ምሽግ የገሰገሱት የቀስተ ደመና ብርጌድ አባላት በብልጽግናው ሰራዊት ላይ ድንገተኛ ጥቃት በመፈ ሲፈጸም ያደረሱት ጉዳት ከፍተኛ ኪሳራ ማድረሳቸው እንደተጠበቀ ሆኖ የፋኖን የውጊ አቅምና የመፈጸም ብቃት ያሳየ መሆኑን ቃል አቀባይ ክፍሉ አስታውቋል። በዚህ የፋኖ ፈጣን ማጥቃት ከፍተኛ ጉዳት የደረሰበት የብልጽግናው ሰራዊት በበኩሉ ከተማ ውስጥ የማይተኮሱ መሳሪያዎችን ጭምር በዘፈቀደ እየተኮሰ በንጹሐን ላይ ጉዳት አድርሷል፣ በህዝብ ላይም ሽብርን ፈጥሯል ሲሉ የከተማዋ ነዋሪዎች ተናግረዋል። የከተማዋ ነዋሪዎች አክለውን በከተማ ኦፕሬሽኑ ፋኖ የሚፈልገውን ግብ አሳክቶ ከከተማ በመውጣቱ የብ ብዙ ንጹሃንን ህይወት ታድጓል። ብለዋል በከተማው ቁጥራቸው ያልታወቁ ንጹሃን ስለ መቁሰላቸው የገለጹት ምንጮች ስለ ድርጊቱ ሲያስረዱም ፋኖ ከደብረ ኤልያስ ወጥቶ ከሄደ በኋላ በብልጽግናው ሰራዊት ሙትና ቁስለኛ መሆን የተበሳጩ ሌሎች የብልጽግናው ሰራዊት አባላት በመንገድ ላይ ያገኟቸውን ንጹሃን ሁሉ ተኩሰው ሳይመቷቸው እንዳልቀረም የመረጃ ምንጮቻችን ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት አንድ ቀን 2018 ዓ ም የምሽት ዜናችን አሁንም እንደቀጠለ ነው። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ህዝብ የቁም እስረኛ ሆኖ አልተባለም። የኢትዮጵያ ህዝብ በአገር ወደፈለገበት ቀጠና ተንቀሳቅሶ መስራትም ሆነ ወጥቶ ለመግባት ከባድ ፈተና ውስጥ መግባቱን የብልጽግናው ሰብአዊ መብቶች ኮሚሽን ገለጸ። ሁኔታውንም መላው ህዝብ በቁም እስር ላይ ነው ያስብላል ሲሉ ፖለቲካ ተንታኞች ገልጸውታል። የብልጽግናው ሰብአዊ መብቶች ኮሚሽን በአማራ፣ በኦሮሚያ፣ በቤንሻ ጉልጉምዝ እና በጋምቤላ ክልሎች ባሉ መንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር ነፃነት መብት አደጋ ላይ ወድቋል ሲል በሪፖርቱ ገልጿል። የብልጽግናው ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከወራት በፊት በሰጡት ማብራሪያ ግን ሰው ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ሲሉ መናገራቸው ይታወሳል። የብልጽግናው ሊቀመንበር ፖለቲካዊ ውግንናቸውን አይተው በጥንቃቄ ለኮሚሽኑ የሾማቸው አቶ ብርሃኑ አዴሎ የሚመሩት ይህ የብልጽግናው ሰብአዊ መብቶች ኮሚሽን ሪፖርቱን ሲቀጥልም በእነዚሁ ክልሎች በሚጣሉ ኬላዎች የመንገድ መዘጋት እርምጃዎች፣ የሰዓት እላፊ፣ የእንቅስቃሴ ገደቦችና በመንገዶች ላይ በሚፈጸሙ ወንጀሎች የሚደርሱ የሰብአዊ መብት ጥሰቶች አሳሳቢ ሆነዋል። ይህ ደግሞ የዜጎችን የመንቀሳቀስ መብት የገደበና ደህንነታቸውንም አደጋ ላይ የሚጥል ጉዳይ ነው ብሏል። ና ሰብአዊ መብቶች ኮሚሽን በግጭት አውድ ውስጥ ና ከግጭት አውድ ውጭ በሚገኙ ቀጠናዎች ብሎ በለያቸው አካባቢዎች ያደረገውን የሰብአዊ መብቶች ክትትልና ምርመራ ግኝት ዛሬ ይፋ አድርጓል። በዚህ መግለጫው ካስቀመጣቸው ግኝቶች መካከልም ከሚያዚያ 2017 ዓ ምት እስከ መስከረም 2018 ዓ ምት ባሉት ጊዜያት በተደረገ ጥናት የተገኘው ውጤት የሰዎችን የመንቀሳቀስ መብት አደጋ ላይ ወድቆ አግኝተነዋል ሲል ይገልጻል። ክትትልና ምርመራው የተካሄደው በአራት ክልሎች ብቻ ሲሆን በአካባቢዎቹ የሚ የሚገኙ ነዋሪዎችን የአይነ ምስክሮችን፣ የተጎጂ ቤተሰቦችን እንዲሁም የሚመለከታቸውን የመንግስት ሹሞችን ጭምር ማነጋገሩን የገለጸው የኮሚሽኑ መግለጫ መረጃና ማስረጃዎችን አሰባስበን ባደረግነው ማጣራት ጉዳዩ አሳሳቢ ደረጃ ላይ ነው፣ የሰዎች የመዘዋወር መብት አፈጻጸምን የሚሸረሽሩ ናቸውና አሳሳቢ ደረጃ ላይ የሚጥሉ ሁነቶች ሆነው አግኝተናቸዋል በማለት አገሪቱ እየሄደችበት ያለው መንገድ አሳሳቢ መሆኑን ጠቁመዋል። ይህን ሪፖርት አስመልክቶ አስተያየታቸውን እንዲሰጡን የጠየቅ ዩኒቨርሲቲ የሰብአዊ መብቶች ምሁር አገሪቱ በሙሉ የቆመ ስር ውስጥ ናት ማለት ይቻላል ብለዋል። በኦሮሚያ በአማራ በጋምቤላና በቤንሻንጉል ጉምዝ ክልሎች በሚጣሉ የሰዓት እላፊ የእንቅስቃሴ ገደቦች፣ በየአካባቢው በሚንቀሳቀሱ የታጠቁ ኃይሎችና ና በብልጽግናው ሰራዊት በመንገዶች ላይ በሚጣሉ ኬላዎች፣ የመንገድ መዝጋት ትእዛዞች የሰዎች ከቦታ ቦታ የመዘዋወር ነጻነት ብቻ ሳይሆን የዜጎች ህይወትም የከፋ አደጋ ላይ መውደቁን ሪፖርቱ ገልጿል። ይህ ሪፖርት እንዳይቀርብ በብልጽግናው ሊቀመንበር የኮሚሽኑ ዋና ኮሚሽነር ሁ ነው የተሾሙት አቶ ብርሃኑ አዴሎ የጥናት ቡድን ባለሙያዎችን ከልክለዋቸው የነበረ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። ሆኖም ከወር በፊት ጣና ቴሌቪዥንን ጨምሮ ጥቂት ኃላፊነት የሚሰማቸው የማህበራዊ ሚዲያ ተጠቃሚዎች መረጃውን ማገላጣቸውን ተከትሎ ከቤተ መንግስት በተሰጠ ትዕዛዝ ሪፖርቱ እንዲቀርብ መቻሉን ምንጮቻችን ገልጸዋል። ወደ መጨረሻው ዜናችን እናልፋለን። በብልጽግና ላይ የወጣው አስደንጋጭ ሪፖርት የተባበሩት መንግስታት ድርጅት የብልጽግናው መንግስት በሚከተለው የጦርነት መንገድ የተነሳ በሁለት ክልሎች ብቻ ከሩ ሚሊዮን በላይ ህዝብ መፈናቀሉን አስታወቀ። ይህ አሃዝ ደግሞ ከኮንጎና ከየመን ቀጥሎ በውስን አካባቢ በርካታ ህዝብ የተፈናቀለበት ሶስተኛው ቀጠና አድርጎታል። በአገዛዙ ላይ የሚነሱ የህዝብ ቅሬታዎችንም ሆነ የፖለቲካ ተቃውሞዎችን በሙሉ በጦርነት ብቻ መፍታትን መፍትሄ አድርገው የወሰዱት የብልጽግ ነው ሊቀመንበር በትግራይና በአማራ ክልሎች ከሁለት ሚሊዮን በላይ ህዝብ አፈናቅለዋል። አሁን ደግሞ የተባበሩት መንግስታት ድርጅት ባወጣው ሪፖርት በሶማሌና ኦሮሚያ ክልሎች አዋሳኞች ላይ በተፈጠረ ተኩስ ምክንያት 288000 ሰዎች ተፈናቅለዋል። ይህ ቁጥር ከጅቡቲ አጠቃላይ ህዝብ ሩብ ያህሉን የሚሸፍን ሲሆን ከፍተኛ ጦርነት ባልተ ተካሄደባቸውና በአነስተኛ የቆዳ ስፋት በሚሸፍን ቀጠና ይህን ያህል ህዝብ ሲፈናቀል ከበርማ በኋላ ይህ የመጀመሪያው ሳይሆን አይቀርም ተብሏል። የበርማ መንግስት በሮሂንጃ ሙስሊሞች ላይ ከሚያደርሰው ጅምላ ማሳደር ጋር ተቀራራቢ ቁጥር እንዳለው የተገለጸው የሶማሌና ና ኦሮሚያ ክልል ተፈናቃዮች በኮንጎና በየመን ካለው ጦርነት ቀጥሎ ሶስተኛው ከፍተኛ የተፈናቃዮች ቁጥር ተብሏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ይፋ ባደረገው ሪፖርቱ በኦሮሚያና በ የሶማሌ ክልል አዋሳኝ አካባቢዎች ከአምሌ 2017 ዓ ም ወዲህ በብልጽግና ካድሬዎች በተለኮሰ ግጭት የተነሳ 288 ሺህ ዜጎች ከመኖሪያ ቀያቸው ተፈናቅለው በአስቸጋሪ ሁኔታ ላይ ይገኛሉ ብሏል። የሁለቱ ክልሎች አዋሳኝ የዞን አስተዳዳሪዎች የተፈናቃዮችን ቁጥር ለገምጋሚ ቡድን አጥኚዎች ይፋ ያደረጉ ሲሆን ይህ ግጭት በ1997 ዓ ም ከተካሄደው ህዝበ ውሳኔ ጀምሮ ባልተፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት በአነስተኛ የተፈጥሮ ሀብት ላይ በሚደረጉ ተደጋጋሚ ግጭቶች ምክንያት የተከሰተ መሆኑን ጠቅሷል። ከዚህ ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 ዓ ም አጋማሽ ድረስ ከ1 ሚሊዮን በላይ ሰዎች መፈናቀላቸው የሚታወስ ሲሆን በወቅቱም ለዜጎች ጅምላ መፈናቀልና የማያባራውን ግጭት በመቀስቀስ የህዋቱን ጄኔራል አብርሃም ወልደ ማርያም ወይም ጄኔራል ኳርተርን የአካባቢው ህዝብ ተጠያቂ ማድረጉ ይታወሳል። የኦሮሞ ብልጽግና ካለው የግዛት መስፋፋት ፍላጎት ያደረጉት ይዞት ከተነሳው አላማ የተነሳ ከወራት በፊት ናዝሬት ላይ ተካሂዶ በነበረው የብልጽግናው ምክክር ኮሚሽን ጉባኤ ላይ በርካታ የሌሎች ክልል ግዛቶችን ወደ ኦሮሚያ ክልል እንዲካለሉለት ጥያቄ ማቅረቡ አይዘነጋም። የአቶ ሽመልስ አብዲስ አስተዳደር የግዛት መስፋፋት ጥያቄ ካቀረበባቸው አካባቢዎች መካከል የሶማሌ ክልል አንዱ ነው። ከሶማሌ ክልል ግዛቶች መካከል ሞያሌን፣ ድሬድዋንና ና በሀረርጌ ዞኖች የሚገኙ ግዛቶችን ለመውሰድ ያቀረበው ጥያቄ የሶማሌ ክልል አስተዳደርን ጨምሮ የብሔሩን ምሁራን ና ፖለቲከኞች ያስከፋ መሆኑ ይታወቃል። በዚህ የተነሳ ባሳለፍነው ሐምሌ ወር የተጀመረው የሁለቱ አጉራባች ክልሎች ግጭት ለበርካታ ንጹዋን እልቂትና ለ288 ሺህ ሰዎች ደግሞ መፈናቀል ምክንያት ሆኗል። የብልጽግናው ሊቀመንበር ወደ ስልጣን ከመጡበት ጊዜ ጀምሮ በአገር ውስጥ ተፈናቃይ ቁጥር ኢትዮጵያ ከዓለም አንደኛ እንድትቀመጥ ያደርጓት ሲሆን በተለይም የአማራ ህዝብ በተፈናቃይ ቁጥር ከፍተኛውን ድርሻ ይይዛል። የተከበራችሁ እና የተወደዳችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት አንድ ቀን 2018 ዓ ም የምሽት ጣና ዜናችን እየተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆይታ አደረግኩኝ። የጣና ቴሌቪዥን ወቅታዊ ቃለምልልሶች፣ ዜናዎችና ትንታኔዎች እንደርሷችሁ የዩቲውብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር